በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን ሜኒት ሻሻ ወረዳ የይርኒ መንደረ ነዋሪዎች ለአያሌ ዓመታት ያለ መብራት ብርሃን ኖረዋል። የሚኖሩበት አካባቢ ከኤሌክትሪክ ኃይል ማከፋፈያ የራቀ በመሆኑ ኑሯቸውን ያለ መብራት እንዲገፉ ተገደዋል። ዛሬ ግን ለይርኒ መንደረ ነዋሪዎች የምስራች ሆኗል። ከአያሌ ዓመታት በኋላ የመብራት ብርሃንን አይተዋልና። የውሃና ኢነርጂ ሚኒስትር ከኢትዮጵያ ኤሌክትሪክ አገልግሎትና ከሌሎች ተቋማት ጋር በመተባበር ያሰራውን የይርኒ የፀሐይ ኃይል ማመንጫ ፕሮጀክት አስመርቋል። የመንደሩ ነዋሪዎች ችም የዚህ መብራት ተጠቃሚ መሆን ችሏል። በፊት በጨለማ እየኖርን ነበር፣ ባትሪ እንጠቀማለን። ድንጋይ መግዛት የማይችሉ ሰዎችን ብዙ ስላሉ አሁን ደግሞ በነፃነትን ማብራት እያበራ አግተን ደስተኛን። ከበረንዳ ላይ ስበራ ራሱ መንገድ ላይ የሚሄዱ ሰዎች ደስተኛ ናቸው። ከጨለማ ወደ ብርሃን ማምጣት በጣም ደስ ብለናል። ከዚህ በፊት ከጨለማ ማለት ይሻላል። አሁን ለምሳሌ የተለያዩ ነገሮች ብርሃን የለም። እንደዚህ አሁን የሚታየው ነገሮችን አሁን አካባቢ ሰዎች የሚሄዱት ራሱ እየተዝናኑ ነው። አሁን የሚታዩትን ይሄ ብርሃን እስከ አካባቢ ሙሉ ያበራል። ጓሮ ያሉት የተለያየ ቦታ ያሉትን በጣም ትናጅግ አድርጎ እያመሰገኑ ነው ያለው እኔ ብቻ ሳይሆን አካባቢ ከአካባቢ ጭምሩ ምስጋና ለዚህ ያደረጉትና መንግስት፣ በጣም እጅግ አድርጎ እያመሰገኑ ነው የሚኖሩት ማለት ነው። የተለያዩ መረጃዎችን ራሱን ለመስማት በጣም ተቸግረን ነበር። አሁን መብራት ለእኛ መምጣቱ በጣም ነው በጣም ነው የተደሰትነው፣ ከመጠን በላይ ሁሉም ህዝቡም ተደስተኛ ሆኖ ነው። ከሰሞኑ ተመርቆ አገልግሎት መስጠት የጀመረው የይርኒ ሶላር ኢነርጂ በአካባቢው ነዋሪዎች ዘንድ የስራ መነሳሳትን መፍጠር ችሏል። አሁን ያገኘነው መብራት ድካማችንን የሚያቀል ሆኗል፣ ኑሯችንም ቀላል ይሆናል የሚል ተስፋለን ብለዋል የአካባቢው ነዋሪዎች። እኛ እሳት ሲጠፋ በጣም እንቸገራለን። ስቶፕ ሌሎቹ ሲጠቀሙ እኛ እንደ እኛ ጋር መብራት በኖረ እያልን ነበር። አሁን ሁላችን ስቶፕ እንጠቀማለን፣ ሁሉንም ነገር እንጠቀማለን። ተማሪዎችም ደግሞ ትምህርት ቤት ለመሄድ ተሸኮሉ በስቶፍ ወጣቸውን አሙቆ መሄድ ይችላሉ። የማገዶ ቆጦባት ይችላል። ደን ራሱ መጨፍጨፍ በጣም እንድቅ እንደቀንስ ተስፋ አለኝ ማለት ነው። ብዙ ነገር የቻርጅ ቤት ያለኝ ቴሌቪዥን ያ እንትኑ አለኝ፣ የፊልም ቤት ያለኝ እንደዚህ ነገር ያው ሲጠቀምኩ በፊትም በጀኔሬተር ነው አሁን ማብራት፣ ነፃ አግኝቻለሁ። ድሮ በንዚል ነው። ከ60 ሚሊዮን ብር በላይ በሆነ ወጪ የተገነባው ይህ የፀሐይ ኃይል ፕሮጀክት ከ5000 በላይ የሚሆኑ ነዋሪዎችን ተጠቃሚ የሚያደርግ ነው። በሙሉ አቅሙ አገልግሎት መስጠት ሲጀምር ደግሞ ፕሮጀክቱ በአካባቢው ላሉ ወጣቶች የስራ ዕድልን ከመፍጠር ባሻገር ግብርናን ለማዘመን የሚኖረው ፋይዳ ከፍተኛ ነው ተብሏል። አጠቃላይ ይህን ፕሮጀክት አሁን ባለበት ሁኔታ ወደ መቶ ኪሎዋት ፒክ ነው የሚያመነጨው ቶ ኪሎ ዋት ቤት። ነገር ግን እስካሁን ድረስ ሁለት ኪሎ ዋት አልተጠቀሙ አንድ ነጥብ ምናምን ኪሎ ዋት ሲጠቀሙ ነው። ስለ ያ ማለት ምንድን ነው? በቀጣይ በርካታ ዓመታት ኤክሰስ የሆነ ኤነርጂ ማንጠቀምበታለን ማለት ነው። ያን ኤነርጂ ለመማር አለብን ብለን ስናስብ ለተለያዩ ስራዎች ዋን እንችላለን። ማህበራዊ ና ኢኮኖሚ ቦቶችን መቀየር የሚችሉ ለወጣቶች ስራ ድለፍጠር የሚችሉ የብረት የእንጨት ስራ፣ የብረት ስራ፣ የሆቴሎች ስራ እና መሰል ተግባራት እንዲሁም የግብርና ምርት እዚህ ጋር ማየው እንትሮች አሉ ጅረቶች አሉ ያን ውሃ በመክፋት ለግብርና ምርት በመጠቀም የምግብ ዋስትናችን ጭምር እንዳረጋገጥና ለወጣቱ የስራ እድል ከመፍጠር አንፃር ከፍተኛ ያሉን አስተዋጽኦ ይኖረዋል። የውሃና ኢነርጂ ሚኒስቴር ከዋናው የኤሌክትሪክ የኃይል ቋት በራቁ ገጠራማ አካባቢዎች የፀሐይ ኢነርጂን ተደራሽ ለማድረግ በትኩረት እየሰራ መሆኑን የገለጹት የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሌሎች በቅርብ ጊዜ የሚመረቁ የሶላር ኢነርጂ ፕሮጀክቶች ግንባታ እየተፋጠነ መሆኑን ተናግረዋል። በቀጣይ ወደ ስምንት ተመሳሳይ ሚኒግሮች ነገር ግን አቅማቸው ከሁለት መቶ ሀምሳ እስከ ስምንት መቶ ሀምሳ የሚሆኑ ሚሊንግዶችን ደግሞ በቀጣይ ወራት እናስመርቅ ብለን እናስባለን። ወደ ሀምሳ ፐርሰንት አካባቢ ደርሷ ከሀምሳ ፐርሰንት በላይ በታቀደላቸው ጊዜ ይጠነቀቁና ለህብረተሰብ አገልግሎት ክፍት ይደረጋሉ ማለት ነው። ሌላው የኢንስቲትዩሽናል ሶላራይዜሽን የሚባለው የተቋማት ወይም ፐብሊክ ፋሲሊቲስ ሶላራይዜሽን የሚባለውን ፕሮግራም ጀምረናል። ከዛ ውስጥ ሀምሳ ሶስት ጤና ተቋማት ተቋማትና የትምህርት ተቋማት እዚሁ ክልል ላይ ይገኛል ከብሔራዊ የኃይል እቋት ሁሉንም አካባቢዎች ተደራሽ ማድረግ አይቻልምና እንደ ሀገር ፍትሐዊ የኃይል አቅርቦትን ተደራሽ ለማድረግ በሶላር ኢነርጂ እና በሌሎችም የኃይል አማራጮች ኃይል የማይደርስባቸውን አካባቢዎች ተጠቃሚ ለማድረግ በትኩረት እየተሰራ መሆኑ ተገልጿል። በሀያ ሰላሳ ከዛ በላይ ሊወስድ ይችላል። አብዛኛው ወይም ስልሳ አምስት ፐርሰንት የሚሆነ ህዝባችን ከብሔራዊ ግሪድ ኤሌክትሪክ ተጠቃሚ እንዲሆን ቀሪው ደግሞ ሰላሳ አምስት ፐርሰንት ከኦፍ ግሪድ ቴክኖሎ እሱን ነው እያቀናለን እየሰራ ነበት ያለ ነው እና ከተለያዩ የልማት አጋራት ጋር በጀት እያገኘን እንገኛለን። ለሀገሪቱ ሁለንተናዊ እድገት የኃይል አቅርቦት ወሳኝ በመሆኑ የውሃና ኤነርጂ ሚኒስትር ፍትሐዊ የኃይል አቅርቦት እንዲኖር በትኩረት እየሰራ ስለመሆኑ አስታውቋል።